ሰላም ሰላም ውድ ቻናል የተከታታዮች እንደምን አረፈዳችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው ወይ? እንግዲህ ይሄ ከአምስት አመታት በኋላ ይሄ ስሙንም እንኳን ለመጥራት ደስ ደስ የማይለን ይሄ እግዚአብሔር ይገስጸውና ይህ በሽታ በድጋሚ በቻይና ግዛቶች በአንዳንድ ከተሞች ላይ ተከስቷል። እና ምን ማድረግ አለብን የሚለውን ብንነጋገር ብዬ ነው። እና በጣም አስቸጋሪ ነው። እኔ ከዛ በፊት አይቸዋለው ሁኔታውን ማለት ነው። እና ብዙ ሰዎችን በሞት ነጥቋል። ብዙ ሰዎችን ለብዙ ላልተገባ በሽታ ዳርጓል ማለት ነው እና ምን ማድረግ ያስፈልጋል? እና እና መጸለይ ነው ዋናው። በእርግጥ ይህንን የኮቪድ በሽታ ደግሞ አብዴት አድርጎ ሰይጣን ደግሞ በድጋሚ አምጥቶታል እግዚአብሔር ይገሥጸውና እንግዲህ ከእግዚአብሔር ጋር በጸሎት ራሳችንን እንጠብቅ እላለሁ እና በጣም አስቀያሚ የሆነ በሽታ ነው። ስለዚህ ቻይና የምትኖሩ የሀገሬ ልጆች ራሳችሁን ጠብቁ። ህዝብ በተሰበሰበበት ቦታ ባትሄዱ ጥሩ ነው። በእርግጥ ያው በየቀኑ ቼክአፕ አለ ግዴታ ነው ቼክ መደረግ ማለት ነው። ከምላስ ውስጥ የምራቅ ሳምፕል ይወስዱና ቼክ ያደርጋሉ በየእለቱ ማለት ነው። ያ ደግሞ የራሱ የሆነ ሳይድ ኢፌክት አለው። የጉሮሮ ህመም አንዳንድ ነገር ሊያስከትል ስለሚችል ሁሉም ግን በጥንቃቄ ብናደርግ ጥሩ ነው እላለሁኝ። እንግዲህ እናንተስ አስተያየት ምንድን ነው? እና እግዚአብሔር ይጠብቀን እና ህዝብ የተሰበሰበበት ቦታ ስትሄዱ እባካችሁ ማክስ አድርጉ፣ ሴኒታይዘርም ግዙ ያዙ። እና በአንዳንድ ቦታዎች ሰውንም እስከ መግደል ደረጃ ደርሷል ወደ ዘጠኝ መቶ ሰው በቻይና ገድሏል ጠቅላላው ከተማ ውስጥ ማለት ነው እና አንዳንድ ቦታዎች እንዲያውም ሎክዳውን ሆነዋል ማርኬቶች ማለት ነው እና ቻይና ውስጥ አሁን በጣም አስቸጋሪ ሆኗል ለመንቀሳቀስ ሾፒንግ ለማድረግ በጣም ሆስፒታሎች ውስጥ በጣም ግርግር ነው ያለው ያው ሰው እንደገና እንዴት መጣ በሚለው በጣም ደንግጧል ማለት ነው። እና ቻይናን ደግሞ በተለይ ጠምዷታል ልዩ በሽታ። ለምን ሰላም ሆነች? ለምን በሰላም ይኖራሉ? የሚል ይመስለኛል እንግዲህ። ለምን ያድጋሉ? ለምን ይሰራሉ? ለምን ይቀየራሉ? መቼም ሰላምን የሚጠላው ሰይጣን ብቻ ነው። ክፉ ሰይጣን ስለሆነ እንግዲህ ወገኖቼ ራሳችሁን ጠብቁ።